ህሌናል እቃ ቤት ስራ እየሰራች ባለበት አሰሪዋ መታ። አንቺ ልጅ አታርፊም እንዴ ስትላት ምን አረኩሽ እኔ ምን ላርግሽ ስትላት እረፊ ብዬሻለው እረፊ እና ተዳንችም ረፊያ ታዲያ ስትላት እኔ ደግሞ ምን አደረኩሽ? በቃ እረፉ አንቺና አንቺና ሉሊት የምትሰሩትን ስራ እያየው እንዴት ነው የምታገሳችሁ? አሁንስ በዛ በቀኝ እናገራለሁ ስትላት ምን እንዴ እናንተ ቀን ስትበረብሩ የዳዊት ክፍል ገብታችሁ ስትበረብሩ አልነበር እንዴ? እሺ ደግሞ አንቺ ምን አገባሽ? ምን አባሽ አገባሽ? አንቺ ድሃ አርፈሽ ስራሽን አሰሪም እንዴ ስትላት፣ እንዴት አያገባኝም? በዚህ ሁሉ ደብቄ እቤት ባስቀመጥኩሽ ሁሉ ነገር ወንጀልሽን ደብቄ ባስቀመጥኩኝ፣ እንደዚህም ሆኖ ይህንኑም እኔ ውኝ ነው እስከዛሬ ደብቄ ያስቀመጥሹ። አሁን ግን በቃ ስትላት፣ እኔም በቃኝ፣ ከዚህ በኋላ በቃኝ ትላታለች ነው እንዴ ስትላት፣ በሰው ጉዳይ ጥልቅ አትበይ አንቺ ሰራተኛ ነሽ፣ ስትላት ቢሆንም የምሰሩት ስራ ያንገበግበኛል ገባሽ፣ ትንሽ እንኳን አዜነት ያላችሁም እንዴ ለሰው ልጅ ስትላት፣ ህሊና ቢሶች ናችሁ ስትል፣ ማለት እኔ ነኝ ህሊና ቢስ ስትላት፣ አለች አንቺ በፖሊስ የምትሳደጅ ሴት ቤት ተደብቀሽ ቤተሰቡ ልታፋጂ አይደል እንዴ ስትላት፣ ይኸውልሽ ነግሬሻለሁ፣ አርፈሽ ቁጭ በይ ብላ አንገቷን ትይዛታለች። እባክሽ ልቀቅኝ ስትላት፣ እዩልሽ ልቀቅኝ፣ እነግርሻለሁ ከዚህ በኋላ ላንቺ ርኅራይ አይኖረኝም፣ ትላታለች። ዩልሽ ላንቺ ብቻ ሳይሆን ያንን አባትሽንም ነው የምደፋልሽ፣ ትልና አንገቷን ይዛ ስትወረውራት ከእቃ ማጠቢያው ጋር ይመታትና ትወድቃለች። ስትወድቅ ራሷን ስታ መሬት ተዘረረች። እሷም ዝም ብላ ልጇ ግን ከመኝታ ቤት ወጥታ ስትመጣ በአጋጣሚ በበር ቀዳዳ ስታይ ሰራተኛዋ ወድቃለች መሬት፣ እናቷ ደግሞ ቁማለች። በድንጋጤ ጓህቷ ትመጣል። አበባ አበባ ስትል፣ እንዴ ለምን ፈልገሻት ነው ትላታለች። የሚበላ ነገር ፈልጌ እኔ ደግሞ ክፍሌ እንድታስተካክልልኝ አዝዣት እኮ ነው ስትላት፣ ከመቼ ወዲህ ነው ማለት ከመቼ ወዲህ ነው ክፍልሽን ሰው የሚያስተካክልልሽ ዛሬ አጋሽ የፈለግ ሹባክሽ እስከ ዛሬ ራሳሽ ነበርሽን ብታስተካክዩ ስትላት አዎ ነበረ ግን የሰዎችን ስራቸውን ማየት ስላለብን ነው እሷ ኮ እንዲሁ ዝም ብለን ነው ደግሞ ዝምን ከፍላት እንጂ ስራ በአግባቡ እየሰራች አይደለም ትላታለች እናም ደግሞ ስለ ደከመኝ እንድታግዘኝ ብዬ ነው ክፍሌ ውስጥ ታውቂያለሽ አዎ ሰው ሲገባ ደስ አይለኝም አይ ጥሩ ነው አንዳንድ አንዳንዴ አጋሽ ትላታለች፣ እዩልሽ እዚህ ቤት አበባ ብዙ ስራ ትሰራም፣ ስለዚህ እኔ ስራውን ጠቅልዬ እሰራዋለው ስትላት፣ ምን አለቻት? አዎ እኔ ሰራለው። እንዴት ማለት አበባ እኮ ብዙ ስራ ነው የሰራችሁ። ታውቂያለሽ፣ ብዙ ስራ ይበዛባታል ስትላት፣ በፍጹም እኔ ሁሉንም ጠቅልዬ ሰራዋለው ትላታለች። ምን አለቻት? አዎ ስትል እናቷ ወንጀለኛ ስለሆነች አበባን ስለገደለቻት የሞተች መስሏት ስለነበረ ወደ ማር ቤት እንዳትሄድባት እሷን ለመያዝ ስላሰበች መንገድ ላይ አቁማ ትከራከራታለች። በቃ እሺ እኔ ቆንጆ ምግብ ሰርቼ ላምጣለች፣ እሺ አንቺ ጠብቂ መኝታ ቤት ትላትና እሺ ብላ እሷም ወደ መኝታ ቤት ትገባለች። ግን እንዴት ነው ለዚህ ሁሉ ቤተሰብ አንቺ እኔ እሰራለሁ አይ ስልሽ፣ ብዙ ሰው የለም። ለእኔና ላንቺ መስራት አያቅተኝም። ታቂያለሽ እነ ሉል ደግሞ ሊሄዱ ነው አይደል? እንዳልሽኝ አይ እዩልሽ፣ አልተረዳሽኝም። ይሄ ኮ በአጋጣሚ የተፈጠረ ችግር ነው። ስለዚህ ወይ ዛሬ ወይ ነገ ችግራቸውን ይፈቱ ይሆናል ስትላት፣ እዩልሽ ዳኒ ደግሞ ንብረቱን የተወሰደበት ዳዊት ደግሞ ለንብረቱ ምን አይነት ጥንቃቄ እንደሚያደርግ ታውቂያለሽ ስትላት፣ አዎ፣ ቆይ ግን አንቺ ከቤት እንዲወጡ ነው ፍላጎትሽ? ታዳ እዚህ በጭቅጭቅ እየተቃጠልን መኖር ነው እንዴ መኖር የምትፈልጊው? ስትላት እኔ ጧትና ማታ ጭቅጭቅ ነው ያስጠላኝ። ስትላት አዩልሽ፣ አሁን ስለዚህ ነገር ማውራት አልፈልግም። ገባሽ እኔ ግን ሰላም፣ ፍቅር ሁሉም ነገር ደግሞ በቅርቡ ሁሉም ነገር ሰላም ይወርዳል እሺ? ስትላት እሺ፣ በቃ ጠብቂኝ፣ እኔ አሁን ቆንጆ ምግብ ሰርቻ አመጣልሻለሁ ትላትና እሺ ብላ እሷም ወደ ክፍሏ ስትገባ ወደ ማር ቤት ትመጣና በሩን ከፍታ ገብታ በር ቆልፋ እናቷን ምንድን ያደረግሻት እማዬ? ስትላት እኔ ምንም አላደረግኳትኝም ወድቃ ነው ራሷን ስታን የወደቀችው ትላታለች። እማዬ አትዋሽ፣ አሁን የተደረገው ሁሉ ንገሪኝ። ምንድን ያደረግሻት ልጅቷን? ልጅቷ እኮ የለችም ስትላት እና ታዲያ ምን ላድርግ? ራሷን ስታን የወደቀችው ትላታለች። እኮ ምንድን ያደረግሻት ማየ? ግን አበባን ገደልሻት ስትላት አይድሊ የመከራዬ አለቀልኝ፣ በቃ እኔ ምንም አላደረግኳትኝም እራሷ ነች የወደቀችው ትላታለች። ቢደባብሷት ቢጠሯትም አበባ ግን ምንም አትሰማም። ወይኔ ጉድሽ ወይኔ ጉዳችን እኔንም ወንጀለኛ አደረግሽኝ ትላታለች። አሁን ዝውር በይላት፣ ዝውር በይ እስኪ አየር እንዳያጥራት ትላታለች እናትየው። እኔ እኮ ምንም አላደረግኳትኝም እኮ የሚጥል በሽታ ይኖርባት ይሆን እንዴ ስትል ልጅቷም እዩልሽ እናቴ ያደረግሻትን ነገር ምንም ሳታስቀሪ ሁሉንም ነገር ንገሪኝ ስትላት፣ እኔ ምንም አላደረግኳትም ልጅ ለሉል ሁሉንም ነገር ልትናገር ስትሄድ እኔ ተመለሽ ብዬ አስመለስኳትና ገብታ ምንም ሳልነካት ነው አዙረኝ ብላ እየወደቃቸው እኔ አልነካኋትም ትላታለች። እናም እሺ ካልሆነ ሆስፒታል እንውሰዳት ስትል፣ እንዴ ሆስፒታልማ አንወስዳትም። እና ልጅቷ እኮ ልትሞት ነው ስትላት፣ እንዴ እንዴት ልጅቷ ትሞታለች? ትሞት እንዴት ደሞ ከሞተች፣ ልጅቷ ሌላ ጣጣ ይዛብን ትመጣለች ትላለች። በቃ እስር ቤት መግባታችን ነው እዩልሽ፣ እማዬ። አንቺ ልጅቷ እንደዚሁን አያይሻት ስለ እስር ቤት ነው የምታወሪው? አይደለም እና ለሰራተኛ ልጨነቅልሽ እንዴ? እማዬ፣ እዩልሽ ይኸውልሽ ለሰራተኛ አልጨነቅም። ረፊ ብያት ነበረ እንደዚህ እንደሚመጣ ነግሪያት አለሁኝ። አርፋ መቀመጥ ትችል ነበር። ስለዚህ ኔ ምን ላድርጋት ስትል ልጅም እማዬ እውነት አንቺ ኔ እናት ነሽ እንደዚህ ምትል? ይህ ኮ የሰው ህይወት ነው፣ ቀልድ አይደለም። በቃ ትጮሄ ሌላ ሰው እንዳይሰማ እንዲ ማንም በሌለበት ማንም በሌለበት ሰዓት ሁሉም ጭር ሲሉ አውጥተን እንጥላታለን ስትላት እንዴ እውነት አንቺ የኔ እናት ነሽ? የኔ እናት ነች? እንደዚህ አይነት ነገር እየተናገረች አለችው። እንዴ አበባ የት ነች ብንባል፣ የት ልንል ነው? ሉሊት ትጠየቅበታለቻ። አረባ ክሽ ለማንኛውም አሁን ሆስፒታል እንወስዳታለን ስትል፣ እሺ እንውሰዳት፣ ወይ መኝታ ቤት እንውሰዳት ትንና መኝታ ቤት እየጎተቱ ይወስዷታል። መኝታ ቤት ከወሰዷት በኋላም አልነቃችም። ያያቸውም ሰው የለም። በቃ እቺ ልጅ ማታ ሁሉም ሲተኙ እናወጣትና ውጭ አውጥተን እንጥላታለን። የሆነ ቦታ ላይ ቆፈር ቆፈር አድርገን እንቀብራታለን። ሌላ ምንም አማራጭ የለንም ስትል፣ እማዬ፣ ባንቺ የተነሳ እኔም ወንጀለኛ ሆንኩኝ አይደል? ወንጀለኛ ልሆን እኮ ነው፣ በቃ ትላታለች። እናን ምን እናድርግ ስትል በመሀል አበባ ትነቃልና ምን ምንድን ነው የምትሉት? ማን ነው የሚቀበረው? ማንን ነው የምትቀብሩት ስትል ይደነግጣሉ ሁ